እሸቱ መለሰ እኮ ልክ ነው። እሸቱ መለሰ በእሸቱ መለሰነቱ የተናገረው ሀሳብ እኮ ልክ ነው። እሸቱ መለሰ ድምፄን እንደዚህ ከፍ አድርጌ ስምህን እየተጣራው ቪዲዮ በመስራቴ በጣም ይቅርታ ይደረግልኝ። ቢካዝ አይ ሪስፔክት ሶ ማች ማይ ብራዘር። እያንዳንዱ የምታደርጋቸው ነገሮች ምናምን ከአእምሮ በላይ ናቸው። በጣም ነው ማከብርህ፣ በጣም ነው መወድ። እንዳንድ ኦርቶዶክሳዊ ግን ማለት ነው በዚህ ወቅት አልናገርም ብትል ምን ይቀነሳል? እኛ ኦርቶዶክሳውያን ባለማህተቦች እንዲሁ ነን። ወጥተን ለምን ብለን ስንናገር ሀሰትን እየመሰከርን ነው? እን ሰላምን፣ ፍቅርን፣ አንድነትን አብሮ መኖርን ትተን ጦርነት እያወጅን ነው እንዴ? እውነታችን ተረግጦ በሀሰት ተከሰን እኮ የሞት አደባባይ ላይ እንድንቆም እየተሰራብን ስለሆነ ነው የሚጮኸልን። ለእኛ ብሎ የሚቆማበት ስለሌለን ነው የምንጮኸው። የትኛው አቅም ያለው ሰው ነው አሁን የክርስትና እምነት ተከታይ ማህበረሰቦችና የእስልምና እምነት ተከታይ ማህበረሰቦችን ማህበራዊ መስተጋብራቸውን መግለጽ የሚችል ቋንቋ ያለው የትኛው አካል ነው? ማን ለየትኛው ኢትዮጵያ ይጠፋዋል። ግን በዚህ ወቅት እንዳንድ ድምፁ በደንብ እንደሚሰማ ሰው እኔ እንዲሁኛው ለፍልፊ ሁለት ሺ ሰው ምናምን ሊያየኝ ይችላል። አይ ነው ግን እንዳንድ ኦርቶዶክስ ሀ ይለፈኝ፣ እውነት ቪዲዮን አላየው ሆነ ነው በአምላካችን ላይ እንደዛ አፋቸውን ሲከፍቱ እንደዛ ሲያላግጡ እነሱ እኮ በዛን ያህል ልክ ሲናገሩ፣ አምላክ የምገዛለት፣ አለማትን የፈጠረው ክርስቶስ ክብሩ ሊቀንስ እኮ አይደለም። እኔ ግን በስጋ ስለምመላለስ የእምነቱ ተከታይ ይሰማኛል፣ ነው ጥያቄው። ይህ እኮ ነው የሚያንገበግበኝ፣ እንጂ የእኔ ክርስቶስማ በመስቀል ላይ እያዳፉት፣ እየሰቀሉት፣ በፍቅሩ ሲማርካቸው የነበረ ነው፣ ይገባኛል። ዛሬም ድረስ እንዲህ እየተሰደበ በፍቅር ይጠራል፣ ይገባኛል እኮ። እኔ ግን በስጋ መመላለሰው ይሰማኛል አሁን ከአስተምሮ አልፎ ማየት አልፈልግህም። አንተን መጣ አሳደ ያዘው በሐሰት ከሶ ለመግደል ተነሱ። ይህ ነው እኮ የሚያስችሆን። መጅሊሱ መግለጫ አውጥቶ ሰልፍ ሲጠራ ለእኔ ለባለማህተው የቆመልኝ አባት የለም። ለዛ ነው እንዲሁ የምንንገበገበው እኮ። እሸቱ መለሰ ስታይን ጦርነት የምናውጅ መስሎ ነው። እንዲህ ተቃራኒ ሆነን ለምን እንዲሆናል ብለን ስን ከአንተ ሀሳብ ተቃራኒ ሆነን ኦርቶዶክሳዊ እንደዚህ አይነት አስመሳይ ሰዎች ሀሳባቸውን በጣም ነው የምጸየፈው። እንደ ግለሰብ በዚህ ወቅት ይለፈኝ ምን ችግር አለው? ወይ ደግሞ ዝም አይነው። ድምጻችሁ ቶሎ ነው የሚሰማው። ቫይራል ይወጣል እኮ እናንተ ጉዳይ ሲሆን፣ ድምጻችሁን ተጠቅማችሁ እምነታችሁን እንደው ለምን እንዲህ ይሆናል ማለት ጥሩ ነበር። እንዴት ያለ ማስመሰል ነው! በነገራችን በግለሰብ ደረጃ አይደለም በሃይማኖት አባቶች ደረጃ እንደዚህ ነው የሚያስቡት። ሀገር ያላቸው ምናምን ነው መስሎ የሚታያቸው። ሀገር ያላቸው ማለት ሕገ መንግስቱ ለእነሱ የሚሰራ የሚመስላችሁ አሉ አይደላችሁም? እያልኩ እኮ ነው ያለሁት። አሁን እኔ ለምሳሌ አሁን ያሉትን አባቶች የሚሰማችሁ ሰው የለም ነው የምላቸው። አሁን ከመንግስት መንግስት አይሰማችሁም፣ እኛ እንዳንሰማችሁ ደግሞ እየተሰራ ነው ያሉ አሁን እኛ እንዳንሰማችሁ እያደረጋችሁ ነው ያላችሁት። ቁጭ ብላችሁ ብትነጋገሩ ይሻላል። እና አስመሳይ ሰዎች ውሃ ብጠጡ ብዬ እመክራለሁ